አሜሪካን ቪዛ የቤተሰብ አባላት ሊጠቀሙ ይችላሉ። ሳትማችሁ መሞከር ትችላላችሁ። በዜጎቹ ቅድሚያ ይሰጣል። ላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ መረጃዎች ጋር በተገናኘ ተመልሰን መጠናል። ኢትዮ ትራቭል ሰብስክራይብ በማድረግ ቤተሰብ ሆኑ የተለያዩ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የኤምባሲ መረጃዎች እንዲሁም የቪዛ መረጃዎችን ከኛ ታገኛላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አሜን ባላለው በምትመለከቱት ስልክ ቁጥር ደግሞ ይደወላችሁ። የቪዛ አገልግሎት እንዲሁም ደግሞ ወደ ኤምባሲ ቀጠሮ የምትፈልጉ ካላችሁ ይሄንን በኢትዮ ያላችሁ በተጨማሪም የአሜሪካን ኦፊሳችን ደግሞ በዚህ ስልክ ቁጥር ታገኙታላችሁ ማለት ነው። ኢትዮ ትራቭሎችንን የቪዛ የቤተሰብ ቪዛ መረጃዎችን ወደ እናንተ እናደርሳለን። የአሜሪካን የፋሚሊ ቪዛ ምን ምን መስፈርቶች እና ምን አዳዲስ ነገሮች አሉት? አጠቃላይ ስለ አሜሪካን የቤተሰብ ቪዛ ምን ምን መስፈርቶችን እንደ የአሜሪካን ኤምባሲ በርካታ መስፈርቶችን አስቀምጠዋል። እንግዲህ በተለያዩ ምክንያቶች ወደ አሜሪካን ለሚገቡ ሰዎች በተለያየ ጊዜም ደግሞ የቪዛ ሲስተማቸውን አብዴት ያደርጋሉ። የቤተሰብ ቪዛ አሁን ባለው ሁኔታ የ2024 ላይ አብዴት እንደተደረገ እስካሁን ድረስ ምንም የተሻሻለ ነገር የለውም። ነገር ግን የፎርም ሂደቱ ግን በአብዛኛው ጊዜ አሁን ትራምፕ ከመጣ በኋላ ይቀይረዋል፣ መቶ በመቶ ይቀይረዋል ተብሎ የሚጠበቀው በፋሚሊ ቪዛ ወደ አሜሪካን ለሚገቡት ነው። ወደ አሜሪካን ለሚገቡ የፋሚሊ ቪዛ ለሚፈልጉ ሰዎች በርካታ መስፈርቶችን ከዚህ በፊት አፕዴት የተደረገው የ2024 ላይ የነበረው የቪዛ ሲስተማቸው አሁን ላይ መቶ በመቶ በሚባል ደረጃ ይቀየራል ተብሎ ይጠበቃል። ይህም እንግዲህ የሆነበት ዋነኛው ትራምፕ አሁን ይዞት ከመጣው በርካታ ስደተኞች በተለያዩ መንገዶች ወደ አሜሪካን ከገቡ በኋላ ስራ የሚፈልጉበት ወይንም ደግሞ ግብል ሳይሆኑ ወደ ስራ የሚገቡበትና በርካታ ስርዓት ስደተኞች አሜሪካን ላይ በዝተዋል ብለው ትራምፕ ያምናል። ስለዚህ የትራምፕን ጥያቄ ደግሞ የትራምፕን ውሳኔ አንደኛው የሚቀይርበት የፋሚሊ ቪዛ ነው። ከዚህ በፊት ያው የትምህርት ቪዛን ጨምሮ ሌሎችም የቆመበት የቪዛ ሲስተሞች አሉ። አሁን ደግሞ የአሜሪካን የፋሚሊ ቪዛ፣ ቤተሰቦቻችሁን ወደ አሜሪካን የምታምጡበት የቪዛ ሲስተም ሙሉ በሙሉ ሊቆም ይችላል ተብሎ ይጣበቃል ወይም ደግሞ የተሻሻሉ ሕጎች ሊጨመሩበት ይችላሉ ተብለው እየተጠበቁ ካሉ የቪዛ ሂደቶች መካከል አንደኛው ነው ማለት ነው። አሁን ባለው ሁኔታ የአሜሪካን የሚኖሩ ኢትዮጵያኖች ከማያሚን ከሚባለው ግዛት ማያሚን ከሚባለው ግዛት ውጭ ሌሎች ግዛቶች ላይ ያሉት አብዛኞቹ ልጆቻቸውን ከ21 ዓመት በላይ ካሉ ወይንም ደግሞ ከ17 ዓመት በታች ካሉ ልጆቻቸውን የሚያመጡበት የቪዛ ፎርም ሲስተም አለ። እነዛ ሲስተሞችን ነግራችኋለሁ፣ አብራችሁን ቆዩ። በመጀመሪያ ደረጃ በጋብቻ ወይም ደግሞ በፋሚሊ ቪዛ ውስጥ አንደኛው ልጅ እንግዲህ ወደ ቤተሰቦቹ ጋር የሚሄድበት በእናት ወይም በአባት ወይም ደግሞ በባልና ሚስት በኩል ልጆቻቸውን ወደ አሜሪካን የሚወስዱበት ነው። ሁለተኛው ደግሞ በጉድፈቻ የሚወስዱበት ሲሆን አንድን ልጅ እንደ ልጃቸው ለማሳደግ ብለው ከተለያዩ ሀገራት ወደ አሜሪካን ልጁን የሚወስዱበት መንገድ ነው። ሁለተኛው ደግሞ እህታቸውን ወይም ወንድማቸውን ወደ አሜሪካን የሚወስዱበት የፋሚሊ ቪዛ ነው። ሌላኛው ደግሞ በ እናት ብቻ ወይንም ደግሞ አባት ብቻ አሜሪካን ሀገር ላይ ዜጋ ሆነው ሲንግል ማም ወይንም ደግሞ ሲንግል ፋዘር ሆነው የሚወስዱበት መንገድ ነው ያለው። በእነዚህ መንገዶች በሙሉ ቤተሰቦቻቸውን ወደ አሜሪካን የሚወስዱበት መንገድ አለ። ተጨማሪ ደግሞ እንደ እናት አባት አባቶቻቸውን የሚወስዱበት መንገድ አለ። እነዚህን ሁሉ የአሜሪካን ሀገር ላይ የፋሚሊያቸውን የሚወስዱበት ሂደት በሙሉ አሁን ላይ ያለው አሰራር ይህንን ይመስላል ማለት ነው። የመጀመሪያው ኤፍ ዋን ይባላል። ኤፍ ዋን የሚባለው የአሜሪካን ዜጋ እህቱን ወይም ወንድሙን የሚወስድበት ሲሆን እድሜው ከሀያ አንድ ዓመት በላይ መሆን አለበት ይላል። ይሄም እንግዲህ ኤፍ ዋን ውስጥ ያለው የቪዛ ፎርም የምትሞሉት እህታችሁን ወይም ወንድማችሁን ወደ አሜሪካን የምትወስዱበት እድሜው ከሀያ አንድ ዓመት በላይ ያለ በየትኛውም ሀገር ላይ የሚኖር ሰው መሆን አለበት። እድሜው ግን ከዚህ በላይ መሆን አለበት። ሁለተኛው ደግሞ ኤፍቱኤ የሚባለው ይሄም የቤተሰብ አባሎቹን ለምሳሌ ልጁን እድሜው ከሀያ አንድ ዓመት በታች ያለን ልጅ የሚወስዱበት ነው። እናት አባት፣ ወይም ደግሞ ሲንግል ማም ሲንግል ዳድ ሆነው ልጆቻቸውን ከኢትዮጵያ የሚወስዱበት መንገድ እድሜው ግን ከሀያ አንድ ዓመት በታች መሆን አለበት ማለት ነው። ሌላኛው ደግሞ ኤፍ ቱቢ የሚባለው ይሄም በልጆቻቸውን ከ21 ዓመት በላይ እና ወይም ደግሞ ከ21 ዓመት በታች ሆነው እናትና አባት አንድ ላይ ሆነው ልጆቻቸውን ከኢትዮጵያ የሚወስዱበት መንገድ ኤፍቱኤ ይባላል ማለት ነው። በዚህ ውስጥም እድሜያቸው ከ21 ዓመትም ወይም ከ21 ዓመት በታችም ወይም ከ21 ዓመት በላይም መሆን ይችላል ማለት ነው። ስለዚህ እነዚህን ፎርሞችን መሙላት ይኖርባቸዋል። አራተኛ ደረጃ ላይ ያለው ኤፍ ስሪ የሚባለው የአሜሪካን ዜጋ የሆኑ ልጆች ወይንም ደግሞ አሜሪካን ላይ የተወለዱ አንደኛው ወንድማቸው ደግሞ ኢትዮጵያ ካለ ወንድማቸውን የሚወስዱበት መንገድ ለምሳሌ እናት አባት ከሌሉ በህይወት ልጅ ግን አሜሪካን ካለ ወንድሙን በዲኤንኤ መንገድ ወይም ደግሞ ወንድሙን መሆኑን ወይም ቤተሰቡ መሆኑን የሚያረጋግጥ ዶክመንት ካሟላ የሚወስድበት ወንድሙን የሚወስድበት መንገድ ኤፍ ሥሪ ይባላል። ይህም ዶክመንትን ማሟላት ይጠበቅበታል። ሌላኛው ደግሞ በዚህ ዶክመንት ውስጥ ኤፍ ፎር የሚባለው የአሜሪካን ዜጋ ወንድሙን ወይንም እህቱን መውሰድ ይችላል። ለምሳሌ ይሆኑ ጀስት ወንድም የስጋ ወንድሙ ሊሆን ይችላል ወይንም የስጋ እህቱ ልትሆን ትችላለች። ስለዚህ ፋሚሊ ከሆነ አንደኛውን ብቻ መርጦ መውሰድ ይችላል ማለት ነው። ስለዚህ ይሄም ደግሞ እድሜያቸው ከሀያ አንድ አመት በላይ መሆን አለበት ማለት ነው። በዚህ ፎርም ውስጥ የሚካተቱት ማለት ነው። በ2025 ከተሟሉ ወይም ደግሞ አዳዲስ ከተጨመሩ ህጎች ውስጥ አንደኛው ኤፍ ፎር ላይ ወንድማማቾችን ወይም ደግሞ እህትማማቾችን ወደ አሜሪካን የምትወስዱበት መንገድ ነው። በዚህ ውስጥም ማያሚ የምትባለዋ የአሜሪካን ግዛት ከ17 ዓመት በላይ የሆነን ሰው ወይም ደግሞ ወንድም ወይም እህት መውሰድ ትችላላችሁ። ኢትዮጵያኖች ማያሚ የሚባል ግዛት ላይ ያሉ ኢትዮጵያኖች ወንድሞቻቸውን ወይንም ደግሞ እህቶቻቸውን ወደ አሜሪካን ማምጣት የሚችሉበት የእድሜ ገደብ እስከ 17 ዓመት ነው። ከ17 ዓመት በላይ የሆነን ወንድም ወይንም እህት ወደ አሜሪካን መውሰድ ይችላሉ ማለት ነው። ሌሎች የአሜሪካን ግዛቶች ላይ ግን ከ21 ዓመት በላይ መሆን ይጠበቅባቸዋል ማለት ነው። አፕሊኬሽን ፎርሙን ለመሙላት ማለት ነው። ከተሻሻሉ ሕጎች መካከል የተጨመረው የልጆች ነው። ለምሳሌ ኤፍቱኤ የሚባለው እናትና አባት ልጆችን ወደ አሜሪካን የሚወስዱበት ፎርም ውስጥ አንደኛው የልደት ሰርተፍኬት ያስፈልጋቸዋል። ልጁ የነሱ መሆኑን የሚያረጋግጥ የሕክምና ማስረጃ ያስፈልጋቸዋል። እንዲሁም ደግሞ ኢትዮጵያ ውስጥ መወለዱን የሚያረጋግጥ ደግሞ ከማህበራዊ ጉዳይ የወሳኝ ኩነቶች ማለት ነው ከዛ ኢትዮጵያዊ መሆኑን ልጁ ኢትዮጵያ ውስጥ መወለዱ የሚያሳይ ዶክመንት ያስፈልጋቸዋል። እናትና አባት መሆናቸውን የሚያሳይ ደግሞ የሕክምና ወይንም የሃይማኖት ተቋማት ምስክርነት ያስፈልጋቸዋል። በዚህም ደግሞ የውጭ ጉዳይ ሚኒስትር አውተንቲኬት ያደረገው ዶክመንት መሆን ይጠበቅበታል። ሌላኛው የባንክ ስቴትመንት ያስፈልጋቸዋል። ልጁን ለመውሰድ ወደ አሜሪካን ልጁን ለመውሰድ ሲሞክሩ ለምሳሌ እዚህ ያለው በአያቶቹ እጅ ሊሆን ይችላል፣ ወይም በሌሎች ፋሚሊ እጅ ሊሆን ይችላል። ልጁ ያለው ወደ አሜሪካን ለመውሰድ ሲያስቡ እነሱ የባንክ ስቴትመንት ለአሜሪካን ስቴት ዲፓርትመንት ለሚኖርበት አካባቢ ማሳወቅ ይኖርባቸዋል። በተጨማሪም ደግሞ ልጁ የነሱ መሆኑን የሚያሳዩ ዶክመንቶችን ማቅረብ ይኖርባቸዋል። ከሕክምና ጀምሮ እስከ ፍርድ ቤት ድረስ ያለውን ያንን ወደ እንግሊዝኛ ትራንስሌት አድርጋችሁ ማቅረብ ይጠበቅባቸዋል። ጠበቃ መያዝ ይጠበቅባቸዋል። ምክንያቱም በየጊዜው የሚቀያየሩ ህጎች ስላሉ፣ ደንቦች ስላሉ እነዛን ነገሮችን የሚከታተልላችሁ በጠበቃ በኩል በፍርድ ቤት አጸድቃችሁ ወደ አሜሪካን ኢሚግሬሽን ቢሮ ማስላክ ይኖርባቸዋል ማለት ነው። የእናንተ አሻራ ያስፈልጋቸዋል፣ እናትና አባት ማለት ነው፣ በአሜሪካን የሚኖሩ እንዲሁም ደግሞ ልጁ ፍቃደኝነቱን የሚገልጽ እድሜው ከ21 ዓመት በላይ ከሆነ ማለት ነው። ማያሚ ደግሞ የምትኖሩ ደግሞ ከሆነ እድሜው ከ17 ዓመት ጀምሮ ያለ ከሆነ ልጁን መውሰድ የምትችሉበትን የልጁን ፐርሚሽን ያስፈልጋቸዋል ማለት ነው። ልጁ አሜሪካ መምጣት የሚፈልግበትን ምክንያት ሪዝን በራሱ አንደበት የተናገረበትን የጽሁፍ ማስረጃ ማቅረብ ይጠበቅባቸዋል ማለት ነው። ቤተሰብ የሚያስፈልጉ ዶክመንቶች የትዳር ማረጋገጫ የጋብቻ ሰርተፍኬት ማለት ነው። እንዲሁም ደግሞ የእናንተ የግል የሆነ የልደት ሰርተፍኬት ያስፈልጋቸዋል። በጋብቻችሁ ያፈራችሁት የባንክ ስቴትመንት ያስፈልጋቸዋል። እንዲሁም የምትኖሩበት ስቴት ዲፓርትመንት ሴኪሪቲ ነምበር፣ እንዲሁም ደግሞ ስለ እናንተ ስታተስ፣ በግል ያላችሁን ስታተስ የሚገልጹ ዶክመንቶች ያስፈልጋቸዋል። በተጨማሪም ደግሞ የኢንተርቪው ወይንም ደግሞ ወደ አሜሪካን የገባችሁበትን በኢሚግራንት ኢሚግራንት ከሆናችሁ ስደተኞች ከሆናችሁ ስደተኛነታችሁን የሚያረጋግጥ ወይንም ደግሞ ወደ አሜሪካን ገብታችሁ ሌጋሊ እየኖራችሁ እና የግሪን ካርድ ያገኛችሁበትን ፓስፖርት ያገኛችሁበትን መንገድ የሚያሳይ የእናንተን ኬ ዋን የሚባል ማለት ነው የግለሰብ ባል ወይም ሚስት የእናንተን የማንነት አይደንቲቲ የሚያሳውቃችሁ ነገሮች በሙሉ ፎርም መሙላት ይጠበቅባቸዋል። እዚህ ጋር ማወቅ ያለባችሁ ነገሮች አሉ። የመጀመሪያው ነገር በባንክ ስቴትመንት ውስጥ በግል ማሳየት የምትችል ባል ወይም ሚስት በግሉ ማሳየት ይችላሉ፣ ወይም ደግሞ በጋራ አካውንታችሁ ውስጥ ያሉትን የባንክ ትራንዛክሽኖችን ማሳወቅ ይኖርባችሁ አይ መቶ ሰላሳ የሚባለውን ፎርም ሲሆን የፋሚሊ ፎርም ይባላል። በዚህ ፎርም ውስጥ እናንተ ሌገሊ በአሜሪካን ፍቃድ አግኝታችሁ እየኖራችሁ መሆኑን የሚያሳይ ወይንም ደግሞ ባል ካገኘ ባል ግሪን ካርድ ያለውን ዶክመንት ሚስት ደግሞ ፕሮግረስ ላይ ከሆነች ሂደት ላይ ማለት የቪዛ ሂደቱ ያላለቀላት ወይንም ደግሞ ባል ያላለቀለት ከሆነ የሚስት አልቆ ለምሳሌ ግሪን ካርድ አግኝተው ባል ግሪን ካርድ ካላገኘ እዛ ሂደቱ ላይ እንዳላችሁ የሚያሳዩ ዶክመንቶችን መሙላት ይኖርባችኋል። ያም አይ 130 ፎርም ይባላል። ሌላኛው ደግሞ የባንክ ስቴትመንታችሁን የሚያረጋግጥላችሁ አይ 864 የሚባለው የፋይናንስ ደህንነታችሁን ወይም ደግሞ በመጣችሁት አካውንት ከየትኛውም የታክስ አገልግሎት ፍሪ መሆናችሁን የሚያሳይ መሆን አለበት። ቤት መኪና፣ ያላችሁን በስማቸው ያለውን ነገር ማሳወቅ ይኖርባቸዋል ማለት ነው። ያንን የምትሞሉበት ፎርም አይ 864 ፎርም ይባላል። ይህንን ፎርም ከሞላችሁ በኋላ ፓስፖርት ሳይዝ ጉርድ ፎቶ ሁለት ሁለት የባል የሚስት፣ እንዲሁም የልጅ በስቴት ዲፓርትመንት ማቅረብ ይኖርባቸዋል። ስቴት ዲፓርትመንት ላይ አፕሩቭ ካስደረጋችሁ በኋላ ወደ 260 ቀጽ የሚባለውን የዲኤስ ቱ ሲክስቲ ፎርም ሞልታችሁ ወደ አዲስ አበባ የሚገኘው የአሜሪካን ኤምባሲ ፎርሙን ትልካላችሁ ማለት ነው። ያንን ፎርም የሞላችሁበትን ልጅም እዚህ እድሜው ከ17 ዓመት በላይ ከሆነ ይሄንን ፎርም እንዲሞላ ታረጉታላችሁ። ያው ማያሚን ግዛት ላይ ያላችሁ ማለት ነው። ማያሚን ከሌላችሁ ደግሞ በሌሎች የአሜሪካን ግዛቶች ላይ ደግሞ ካላችሁ እድሜው ከ21 ዓመት በላይ ከሆነ ራሱ ሞልቶ ልጅ መሆኑን የሚያሳዩ ዶክመንቶችን ይዞ 260 ፎርም ሞልቶ ዲኤስ ማለት ነው፣ ወደ አሜሪካን ኤምባሲ ቀጠሮ አስይዞ መግባት ይችላል ማለት ነው። እዚህ ጋር ልጁ በምናልባት ኢንተርቪው ሊቀርብ ይችላል። ስለ ኢንተርቪው ወደ በኋላ ላይ እጠቅስላችኋለሁ። ልጅ ሊመልሳቸው ወይንም ደግሞ ከእናንተ ጋር እናንተ የሞላችሁትን ፎርም እና ልጅ የሚመልሰው ፎርም ላይ ልዩነቶች ከተፈጠሩ ምናልባት ሪቪው ሊደረግ ይችላል፣ ወይንም ደግሞ ሪጀክት ሊደረግ ይችላል። አብዛኛው ጊዜ ግን ሪጀክት የመባል እድል ባይኖረውም ሪቪው የሚባልበት ጊዜ ይኖራል ማለት ነው። ሪቪው ከመባሉ በላይ ግን በጣም የሚያሳስበው አብዛኛው ጊዜ ሪጀክት የሚባልበት መንገድ ነው። ምክንያቱም ሐሰተኛ ዶክመንቶችን እና ልጅ እነሱ ሳይሆን እንደራሳቸው ልጅ አድርገው ለመውሰድ የሚሞክሩ ሰዎች አሉ። ያ በግል የሚያጋጠመን ነገር ስለሆነ ስለዚህ ሪጀክት የመባላቸው ድል በእንደዚህ አይነት ሰዎች ላይ የሰፋ ይሆናል። በተቃራኒው ግን እናትና አባት አሜሪካን ሆነው ልጆቻቸውን የሚወስዱበት መንገድ ሌጋሊ ከሆነ እና የዲኤስ ቱ ሲክስቲ ላይ የሞሉት ፎርም ትክክለኛ ከሆነ አብዛኛው ጊዜ በአፕሩቭ የመደረጉ ድል በጣም ሰፊ ነው ማለት ነው። ስለዚህ ልጅ በኢንተርቪው ሰዓት የሚመልሳቸው የኢንተርቪው ጥያቄዎች እና መልሶች ላይ የፋሚሊው የሰጠበት ቤተሰቦቹ እዛ ለምን እንደኖሩ እንዴት ከእነሱ ጋር ያለው አታችመንትን በተመለከተ እንዲሁም ደግሞ አሜሪካን ሀገር ላይ አሁን ቢሄድ ምን ሊያረግ እንዳሰበ እንዲሁም ደግሞ እስካሁን ድረስ የት እንደነበረ ማለት ከማንጋ እየኖረ እንዳለ አሁን በሚሄድበት ጊዜ ያሉትን ጠቅላላ ስለሱ ማንነት አይደንቲቲ ይጠይቁታል ማለት ነው። ምን አይነት ፐርሶናሊቲ እንዳለውም ይጠይቁታል። ሶሻል ሚዲያውን ይጠይቁታል። ሶሻል ሚዲያ በሰሞኑ ባለው ሁኔታም ለራሱ አሁን ባለው ብዙ ሰው የአሜሪካን ኤምባሲ ሶሻል ሚዲያቸውን አያለው እያለ ነው የአሜሪካ መንግስት፣ ያ ትራምፕ ከመጣ በኋላ ለምንድን ነው የሚታየው? በዋነኝነት ስለተለያዩ አላማዎች ያሉት ለምሳሌ ከአይስ ጋር እንደዚህ አሸባሪ ተብለው ከሚታወቁ ቡድኖች ጋር ያለው ግንኙነት ይታያል ማለት ነው። ለምሳሌ በእስራኤልና ፍልስጤም መካከል ካሉ ችግሮች ጋር በተገናኘ ስለነሱ የሚሰጣቸው ሀሳቦች፣ ስለነሱ የሚሰጣቸው ትችቶች፣ በሁለቱም ጽንፍ አንዳንድ ሰዎች ፍልስጤምን የደገፈ ሰው ልክ እንደ ቴሮሪስት ይታያል ብለው የሚያስቡ ሰዎች አሉ። እሱ ብቻ ሳይሆን እስራኤልንም እንትን ብሎ ተችቶ ወይም ደግሞ ደግፎ እንትን ያደረገ ሰው ልክ እንደ ቴሮሪስት ነው የሚያዩት። ሌላኛው በኢኮኖሚም ሆነ በፖለቲካው ዓለም ላይ አለመግባባት ውስጥ ያሉባቸውን ሀገሮችን እንደ ሀገሮች ላይ ያላቸውን እይታ በሶሻል ሚዲያ ላይ ያቀረቡ ሰዎችን በኢሚግሬሽን በኢንተርቪው ሰዓት ከሚታዩ የኢንፎርሜሽን መረብ ደህንነቶች መካከል አንደኛው የሶሻል ሚዲያ አጠቃቀማቸውን ነው የሚገመግሙት ማለት ነው። ዌብሳይቶች፣ ኢሜሎች፣ ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ሌሎች ሌሎች ሶሻል ሚዲያዎቻቸውን የማየት ሙሉ መብት አላቸው። ስለዚህ በኢንተርቪው ሰዓት እነዛን እንዲያቀርቡ ሊጠይቁት ይችላሉ። ስለዚህ እነዚህ ነገሮች ላይ ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። ላይ የአሜሪካን ኤምባሲ አዲስ አበባ የሚገኘው እንዲሁም በመላው ዓለም ላይ ያለው በፋሚሊ ቪዛ ልጆቻችሁን ለመውሰድ የምታስቡ ሰዎች በሙሉ፣ በተለያዩ መንገዶች እህት ወንድሞቻችሁን መውሰድ የምታስቡ ሰዎች በሙሉ እነዚህ መስፈርቶችን ማወቅ ይጠበቅባቸዋል። የመጀመሪያው ነገር ፓስፖርት ነው። የአንድ ዓመት ኤክስፓየሪ ዴት ያለው ፓስፖርት ያስፈልጋል። የልደት ካርድ ያስፈልጋቸዋል። እንዲሁም ኢትዮጵያዊ መሆናቸውን የሚያረጋግጥ አውተንቲኬት መደረግ አለበት። የውጭ ጉዳይ ሄዳችሁ ማለት ነው። አሁን ላይ የውጭ ጉዳይ ሚኒስትር አውተንቲኬት የሚያደርገው የኢሚግሬሽን ቢሮ ሳርቤት ያለው ኢሚግሬሽን ቢሮ ሲሆን እዛ ሄዳችሁ አውተንቲኬት ማድረግ ይጠበቅባቸዋል ማለት ነው። ወላጆች በአሜሪካን የምትኖሩ የአሜሪካን ዋሽንግተን ዲሲ ያለው የኢትዮጵያ ኤምባሲ እናንተን እንግዲህ ኢትዮጵያዊ መሆናችሁን የሚያረጋግጥ አውተንቲኬት የተደረገ የልደት ካርድ ይሰጣችኋል። እንዲሁም ደግሞ ኢትዮጵያም በቫኬሽን ወይም በተለያዩ አጋጣሚዎች ከመጣችሁ የውጭ ጉዳይ ሚኒስትር፣ የኢሚግሬሽን ቢሮ እናንተን ኢትዮጵያዊ መሆናችሁን የሚያረጋግጥ ዶክመንት ይሰጣችኋል ማለት ነው። በተጨማሪም ደግሞ እህት ወንድም፣ ኑሯችሁ ወደ አሜሪካን ለመውሰድ የምታስቡ ሰዎች ማለት ነው። ለእናንተም እንግዲህ ፎርሞች አሉ። እነዛን ፎርሞች መሙላት ይጠበቅባችኋል። አንደኛው የአሜሪካን ሀገር ላይ ሌጋል የሆነ መኖሪያ አይዲ ግሪን ካርድ ያስፈልጋችኋል። እንዲሁም ደግሞ ከባንክ ስቴትመንት ያስፈልጋችኋል። ትራቭል ኢንሹራንስ ያስፈልጋችኋል። እንዲሁም ደግሞ የኢንቪቴሽን ያስፈልጋችኋል ማለት ነው። በተለያዩ መንገዶች ኢንቪቴሽን ልትልኩላቸው ትችላላችሁ። ምናልባት እንግዲህ ኢንቪቴሽንንና ሌሎችን ዶክመንቶችን ማደራጀት እና ማሟላት እንዲሁም ደግሞ ወላጆቻችሁን ቤተሰብ ማለትም እናት አባቶቻችሁን ወደ አሜሪካን በሕክምናም በጉብኝትም እንዲሁ ለተለያዩ ፕሮግራሞች ቤተሰቦቻችሁን መጥራት እና ማምጣት የምትፈልጉ ሰዎች ካላችሁ የዲኤስ ፎርምን ጨምሮ እንዲሁም ደግሞ የኢንቪቴሽን ካርድን ወይም ደግሞ ኢንቪቴሽን ፔፐርን ጨምሮ አገልግሎት የምትፈልጉ አሜሪካን ላላችሁ በዚህ ስልክ ቁጥር ደውሉልን። በየትኛውም ስቴት ላይ ያላችሁ ማለት ነው። ይህንን አገልግሎት እንሰጣችኋለን። በተጨማሪም ደግሞ ኢትዮጵያ ያላችሁ ደግሞ በዚህ ስልክ ቁጥር ደውሉልን። ይህንን አገልግሎት በኛ በኩል ታገኛላችሁ ማለት ነው። እኛ ምን ሞላው ኢትዮጵያ ላይ ኢንቪቴሽን ካርድ ከመጣ በኋላ ወደ አሜሪካን ኤምባሲ ቀጠሮ እናስይዛለን። ኢንተርቪው እናሰለጥናችኋለን። ያስፈልጋችሁ ዶክመንቶች መካከል ባልና ሚስት ለምሳሌ ልጆቻቸው ከ21 ዓመት በታች የሆኑ ልጆችን ለማምጣት የሚያስፈልጉ ዶክመንቶች መካከል አንደኛው የባንክ ስቴትመንት ያስፈልጋቸዋል። ግሪን ካርድ ያስፈልጋቸዋል። በየትኛውም ስቴት ላይ ያላችሁ ከወንጀል ነፃ መሆናችሁን ስቴት ዲፓርትመንት ያጸደቀላችሁ ወረቀት ያስፈልጋቸዋል። እንዲሁም ኤፍ ቱ ኤ የሚባለውን የግሪን ካርድ ማሟላት ይኖርባቸዋል። ባልም ሚስትም ማለት ነው። እንዲሁም ደግሞ እድሜያቸው ከ21 ዓመት በታች የሆኑ ልጆችን ለማምጣት የሚያስፈልጉ ቅድም ላይ የጠቀስኳቸውን የግሪን ካርድና እንዲሁም ደግሞ በአሜሪካን ላይ ሌገሊ እየኖራችሁ መሆኑን የሚያሳይ ዶክመንቶች ያስፈልጋቸዋል። በተጨማሪም ደግሞ የኤፍቱቢ የግሪን ካርድ ማሟላት ያለባቸው እድሜያቸው ከ21 ዓመት በላይ ያሉ ልጆችን ለማምጣት የሚያስፈልጉ ኤፍ ስሪ የዩኤስ ዜጋ መሆን ይጠበቅባቸዋል። ይህም ማለት እህት ወይ ወንድምን ለማምጣት እነዚህን ዶክመንቶችን ማሟላት ይጠበቅባቸዋል። ስፖንሰር የምታደርጓቸው ማለት ነው። ኤፍ ፎር ደግሞ ወንድም እህትን ለማምጣት የሚያስፈልጉ ፎርሞች ናቸው። እነዚህም ፎርሞች መሙላት ይጠበቅባቸዋል ማለት ነው። በተጫሪከን የአሜሪካን እንግዲህ ዋን አይ 130 የሚባለው ቀጽ ውስጥ ደግሞ መሙላት ያለባችሁ DS ፎርም አለ። DS 260 ፎርም አለ። እንዲሁም ደግሞ የፋይናንስ ወይንም ደግሞ የባንክ ስቴትመንታችሁን የምታረጋግጡበት I 864 ፎርም አለ። እሱም ማሟላት ይጠበቅባችኋል። የሕክምና ማስረጃ እህት ወንድም መሆናቸውን የሚያረጋግጥ ለምሳሌ በኢትዮጵያ እንግዲህ ያው የዲኤንኤ ነው ኢንተርናሽናል በሆነው መንገድ ዲኤንኤ ፎርም ያስፈልጋቸዋል። በተጨማሪ ግን በኢትዮጵያ ለምሳሌ እህት ወንድም ሆኗን የሚያረጋግጥ የፍርድ ወደ እንግሊዝኛ ቀይራችሁ አዲስ አበባ በሚገኘው የአሜሪካን ኤምባሲ ማቅረብ ይጠበቅባቸዋል። እንዲሁም ደግሞ የሕክምና ማስረጃ እና ኢንተርቪው ያስፈልጋል። ኢንተርቪውም በአዲስ አበባ በሚገኘው የአሜሪካን ኤምባሲ እና በሚኖሩበት ስቴት ዲፓርትመንት ማቅረብ ይኖርባቸዋል ማለት ነው። እነዚህን ዶክመንቶችን ካሟላችሁ በኋላ አጠቃላይ ከሁለት ወር እስከ ስድስት ወር ድረስ የቪዛ ሂደታችሁ ይቆያል ማለት ነው። እነዚህን ዶክመንቶችን አሟልታችሁ ቤተሰቦቻችሁን፣ ልጆቻችሁን ወደ አሜሪካን መውሰድ ትችላላችሁ ማለት ነው። ስለዚህ እነዚህን አገልግሎቶችን ሙሉ ዶክመንቶችን ማሟላታችሁን እርግጠኛ ከሆናችሁ በኋላ አፕላይ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። ለእያንዳንዳችሁ ጥያቄ መልስ ለመስጠት እንሞክራለን ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን።